የምን ድርድር የሚለኝን የጦርነት አንቴና የሆነ ዘመነ ካሴን አምጥቼ ጦርነት ይቁም ምናምን ስል የመጨረሻ ስላቅ ነው ባይዘው ዘመነ ካሴ አቤት ድምፁ ማስፈራቱ፣ አቤት ግርማ ሞገሱ፣ አቤት የቋንቋው ማማር የሆነ ነጎድጓድ። ለመጀመሪያ ጊዜ ኦሮሞማ የሚለው ቋንቋ የሰማሁት ከዚህ ጅል ሰውዬ ጋር ከሱ አንደበት ነው የሰማሁት። አሁን የኦሮሞማ ዲፈንደር ነው። ኢሳያስ ስር ምትር መጠመጡት አገዛዝ ይቁም መንግስት እንዲሁን ስትል ከሻቢያ ጎን መቆም ነው። ኢጅፕትናት ስፖንሰር የምታደርገው እንደዚህ አይነት ነገር ይሄ በግልጽ ነግራችኋለሁ። እበዱ ከፈለጋችሁ። አንቺ እንዴት ያለ ሽሩኛል የአባት ያረግሽ እንደፈለግሽ እንዲ የምትልው ውስጥ ነው የምሰራው። እንኳን እኔ ጌታቸው እያገሳ ያወራል እንዴ! ከወዱ እስኪ እነፍከ ድረስ በርዶ ሚዲያ ላይ ሲመጠል አንዱ ከኤርትራ የተመለሰው የህወሀቱ ሰው ይላል እኔ ነው እንዴት አድርጎ አጀንዳ እንዳጡ ድብልቅልቅ ብሎባቸው አጀንዳ ፍሬም ማድረግ እንኳን አቅቷቸዋል። ለኦሮሞ ብሄርተኛ ያለው ጥላቻ ለአብይ ካለው ጥላቻ ጋር እኩል ነው። በነገር ኢንጂነር ይልቃል እንደሚቆጣ እንዳይቆነጥጥህ እንዳይቆነጥጥ የነገዊት ኢትዮጵያ የምትገነባው በሻቢያ ማቃብር ላይ ነው ብልጽግና መንደር ሽብር ሽብር ተፈጥሯል። አብይ አህመድ አልጋሱ ውስጥ ከብቶ ነበር የሚላሉ እና ወባ የተነሳበት መስሏቸው ብርድ ልብስ ሲደርቡበት ምን ሲደርቡበት ምን ሲደርቡበት የፋኖ ደጋፊ ከፋኖ ደጋፊ እንደገና ወደ ብልጽግና ከዛ ኦህዴድ አስገቡኛል በር ማንኳኩ እንደዚህ ልቦይ ሞልቼ ነው የምናገረው። ሞራልም አለኝ ለመናገር ለምናገር ሞራሪ ለምብትል አትችል። በዛ ልታሸማቀቅ አትሞክር። አትግደሉኝ ብሎ ሰው ሲጮ ለስልጣን ነው ይመስለው። አሁን የዚህ ቁጭ የማድረገው ትግል ለስልጣን ነው ይመስለው። አራት ኪሎ ለመግባት ፈልጌ ነው የሚመስለው። ከእውነተኛ ኢትዮጵያኖቹ በላይ እሱ ኢትዮጵያዊ ሆኖ ብልጽግና በቃ እንዲ የተሽከረከረበት ያለ ጭንቅላታቸው። አሁን ደግሞ ብልጽግና ሄዶ እባካችሁ አስገቡኝ እንጂ ግዙኝ እንጂ ገበያ ላይ ስንት ዓመት ባርነት ነ እኔ እኮ ተመልካቾች እናንተ ልትመሰክሩ ይችላላቸው። እኔ አላውቅም። ለመጀመሪያ ጊዜ ቴመሽ እያለው ነው ኦሮሞ የሚለው ቋንቋ የሰማሁት ከዚህ ጅል ሰውዬ ጋር ከሱ አንደበት ነው የሰማሁት። ለመጀመሪያ ጊዜ እኔ ኦሮሞ ምን ማለት ነው ብዬ በኋላ ከሰው ጠየቁ። ለመጀመሪያ ጊዜ እኔ የሰማሁት ከሱ ሚዲያ ላይ ኮይን አድርጎ ፋብሪኮ ለገበያ ለሽያጭ ያቀረበው እሱ ነው። አሁን የኦሮሞማ ዲፈንደር ነው ራሱ ያወጣው ቃል ራሱ ዲፈንድ ያደረገበት ነው። አንድ አማራ ልዩ ኃይል ለመቶ ኦሮሞ ልዩ ኃይል ይገጥማል ብሎ ይነግ ሚዲያ ላይ ከሀብታሙ ረተው እየተባለ ማለት ነው በቃ ይችላል። እሱ ግን ኦልሬዲ የተሸጠ ሴል አውት ስለነበር ችግር የለበትም ለሁሉም ነው የሚንበረከከው። ማን ነው ዋርሞንገሩ? ማነው? ማን ነው የጦርነት እየጠመቀ ያለው? ደብረጽዮንን አምጥቼ ጦርነት ይቁም የሚል የጦርነት አንቴና የሆነን ሰው የምን ድርድር የሚለኝን ፋኖ ዘመነ ካሴ ለእኔ ስላቅ ነው። ዛሬ እንትናን አምጥቼ ዘመነ ካሴን አምጥቼ ጦርነት ይቁም ምናምን ስል የመጨረሻ ስላቅ ነው። ባይዘው ይህን ደግሞ ልታ ከዚህ በኋላ አልታገስም። በቀደም አርበኛ ዘመነ ካሴ ገዳይ መንፈስ ነበር የሚለው ሰውየውን ሲጠራው ገዳይ መንፈስ፣ ኢትስናት ላይክ ፖለቲካም አይደለም ምድራዊ ነገርም አይደለም። በቃ መንፈሳዊ ነገር ነው። ይሄ በቃ ገዳይ መንፈስ ነው፣ የሚገድል መንፈስ እና ገዳይ መንፈስ የሆነ ምድሪቱ ላይ ተቀምጦ ህዝባችን እያሰቃየ ያጎሳቆለ ስላለ ምንድን ፌስቡክ ላይ ሰላማዊ ሰልፍ እንዴት ብሎ ነው ሰላማዊ? እኔ እንዳልኩት በዋናው ያሳየኝ የጎዳና ላይ የተቃውሞ ሰልፍ የቀብር ስነ ስርዓት ነው የተፈጸመው ዲሲ ላይ አይቻልም ቨርጂኒያ አይቻልም ከዚህ በኋላ አማራ ተነስተቀመጥ ተጋሩ ተነስተቀመጥ ምናምን ምናምን የሚባል አጀንዳ አይኖርም ከዚህ በኋላ ስለዚህ ነው የውድቀት ምልክት እንጂ የስኬት ምልክት አይደለም ያልኩት ለዛ ነው ይሄ ዘመን የምንሟገትበት የምንታገልበት ዘመን ነው እና ሁላችን አብረን ከኛ ጋር ሆናችሁ እንድትታገሉ ይህንን ግፋዊ አገዛዝ ከምድራችን ነቅላችሁ እንድትጥሉ እናሳስባችኋለን እንግዲህ እንደምታውቁት ሰሞኑን በብልጽግና መንደር ሽብር ሽብር ተፈጥሯል። ዳዝ ሚን መቶ ሺህ ያየህ ማለት መቶ ሺህ ያንተን ሀሳብ ደገፈ ማለት አይደለም። ግን ሌሎቻችሁ ሪዝነብል ጭንቅላት ያላችሁ ሰዎች አመክንዮዋለን የምትሉ ሰዎች፣ የሻዕቢያ ኩርፊያ የኢሳያስ ኩርፊያ ሁለት ነው። አንደኛ ለምን የትግራይን ህዝብ ጨፍጭፌ አልጨረስኩም። የፈለገ ብትቀባቡት ከዚህ እውነት አትወጡ። እዚህ ውስጥ አሁን እምቡር እምቡር ከሚሉ ሊሆኑ ይችላሉ። እንደዚህ አንድ አለ፣ ምን ይባላል፣ የዘሪሁን ልጅ አለ፣ ምን ይላላሉ፣ ትላንት ዘወሬ ሰብቼ ነው እና አንዱ ከኤርትራ የተመለሰው የህወሓቱ ሰው ይላል እኔ ነው ያው ሌላ ሰው ይለማ እኔ ነው፣ እዚህ ኤርትራ ኤምባሲ ስብሰባ ነበራቸው ይላል። ምን ያህል ብልፅግና ድራማ ሰርተው እንዴት አድርጎ ፍሬም አድርጎ እንደሚያመጡ አጀንዳ ሴት ላይ አደረጉ ነው፣ እንዴት አድርጎ አጀንዳ እንዳጡ፣ ጉዳዩ ድብልቅልቅ ብሎባቸው አጀንዳ ፍሬም ማድረግ እንኳን አቅቷቸዋል። ሁለተኛ የግብፅ ተላላኪ ስለሆነ ነው። ከዚህ ውጪ የሻቢያ መንግስት፣ የኢሳያስ መንግስት ከነዚህ ሁለቱ ነገሮች ውጪ ካለው ውጡና ተናገሩ። የፌስቡክ ሰልፈኞች ውጡና ኢሳያስ ከዚህ ውጪ አጀንዳ ስላለው ነው በሉና ንገሩ። ኢሳያስ ስር የምትርመጠመጡት እግር ለእግር አፈር ለአፈር የምትሄዱት ጽግና ያዙ ይልቃቁኝ እያለ ነው። በቃ ያሉትን በካ የክት የክፉ ቀን የስውር የድብቅ ቀን ያላቸውን በሙሉ አውጥተው የተደረገውን ጦርነት ይቁም የሚለውን የሳይለንት ማጆሪቲ ውጪ ህይወት በቃ ባለች በሌለች ኃይላቸው ዳይቨርት ሊያደርጉት ሞክረዋል። የሚቀርብ እኮ ነው እየገደልኳችሁ ኑሩ የሚል ብሏል ዘመነ ካሴ እ እየገደልኳችሁ በቃ እየተገደላችሁ ዝም በሉ የሚል መንግስት ነው የመጣብን። ጠመንጃችሁን ብቻ ሳይሆን ቀበቷችሁንም ፍቱ የሚል ነው ብሏል። እና እነሱ እየገደሉ እነሱ እየጨፈጨፉ ግፍ እየሰሩ በንጹሀን ደም እየታጠቡ በቃ ሊቀጥሉ ማለት ነው እኛ እየተገደለ እነሱ እየገደሉ እስክናልቅ ድረስ ኢትዮጵያን ተቆጣጠሬ ቦጠ ቡጣት አለ ብሎ ማሰቡ ስለተቋረጠ ኦሮሞ አቋረጠብኝ ብሎ ስለሚያስብ ነው። ኢትዮጵያ ላይ ያለኝን እንደ መሽገር የምጠበቀውንም አቋረጡብኝ። ሶ ቤዚካሊ ዛሬ የሚደረጉት ሰልፎች ምናምኖች የኢሳያስ የጦርነት ድጋፎች ናቸው። ነገር ኢፌክቲቭ ይሆናሉ ብዬ ማላምንም። መቶ ሺህ የሚምጣ አንድ ሚሊየንም ሕወሓት ይልኳል፣ ኦህዴድ ይልኳል፣ ግንቦት ሰባት ይልኳል፣ ባልደራስ የሚባል ይልኳል፣ ፋናው ተላላክ ይሆናል፣ ሀብታሙ ይልኳል። አሁን ደግሞ ብልጽግና ሄዶ እባካቸው አስገቡኝ እንጂ ግዙኝ እንጂ ገበያ ላይ ስንት ዓመት ባርነት ነ አንድ በዚህ በኩል 500 ሺህ ብርሃኑ ነጋ ከኤርትራ የሚቀበለውን ሄዶ በሱ ሲበላ ኖረ። የግብፅ እንትን ሆነ ሲበላ ነው። እስከ መቼ ትኖራለህ ነው? እዚ ሁሉ እዚ ሁሉ ከመቼ ቻልክበት ነው? በዚህ እድሜ አንድ ሰው በዚህ እድሜ ብርሃኑ ነጋ እድሜ ልኩ ስምንት ፓርቲ ምናምን ቀየረ እየተባለ መጨረሻ ላይ በጽግና ላይ ዘጭ አለ እያለ ነው ምንቀልለው። ለእኔ ግን ኢምፕላይ የሚያደርገኝ ነገር የኢሳያስን የጦርነት ጅማሮ የኢሳያስን ጦርነት ለመቀስቀስ ያለውን ነገር ኢትዮጵያን ጥፋተኛ ለማድረግ የተዘጋጀ ነው ብዬ የኢሳያስ ልጆች አይደል ተሰብስበው የመጡት ነገ ኢትዮጵያን ተጠያቂ ለማድረግ ነው እየተሰራ ያለው ኢትዮጵያን። ኢስኖት ፕራይም ሚኒስትር አብይ ኢስኖት ብልጽግና። ይሄ በግልጽ እነግራችኋለሁ። እበዱ ከፈለጋችሁ። ጦርነት ይቆም፣ ግፋዊ አገዛዝ ይወገድ። እነሱ እንደውም አገዛዝ ነው ያሉት። እኔ ግፋዊ አገዛዝ ይወገድ፣ ሰላም ይምጣ የሚለውን የብዙሃን ድምፅ አስደንግጧቸው በሰው ደም የሚቀልደው ብልጽግና ደንግጠዋል፣ እና ትግላችን ሊቀጥል ይገባል። አንቺ እንዴት ያለ ሽሎኛል የአባትሽ ቤት አደረግሽው፣ ምናምን አደረግሽው፣ እንደፈለግሽ እንግዲህ እምትይው። እንዴ ቤቴ ውስጥ ነው የምሰራው። በቤቴ እንደፈለግኩ እየተነፈስኩ እያረፍኩ፣ እንኳን እኔ ጌታቸው እያገሳ ያወራል። እንዴ ጌታቸው ረዳቀው እያለ እኮ ነው የሚያወራው እኔስ ደክሞኝ ስራ ስሰራውዬ ውዬ ስንት ነገር ሳደርጉዬ ደክሞኝ ነው ጌታቸው ረዳ ቁጭ ብሎ ሲያውስ ዞጥ ዞጡ ሲል ሲያወደልድል ቆይሶ ሆዱ እስኪነፋ ድረስ በርዶ ሚዲያ ላይ ሲመጣ ያለው ወንድም ያወራል ምን ይደንቃል እኔ እንደዚህ መሆን ለኢሳያስ ነው ድጋፍ እየተደረገ ያለው ኢጅፕትናት ስፖንሰር የምታደርገው እንደዚህ አይነት ነገር እኔ ግን የሚታየኝ ዛሬ መተ አገዛዚ ቁም መንግስት እንዲሁን ስትል ከሻቢያ ጎን መቆም ነው የሻቢያን የጦርነት ስትራቴጂና ስልት ደግፎ መቆም ነው። ስለዚህ ኢትዮጵያውያን ንቁ! ይሄ ሁሉ የዘሪሁን ስራ ነው። በነገራችን ላይ ዘሪሁን ተሾመ ምስኪን ሲጨንቅ አሁን ራሱ ሚዲያ ላይ ወጥቷል። እንገናኛለን፣ እንተያያለን። ጉራ አይደለም መጠጥና ምናምን ስላቀረበልን የብልፅግና መንግስትን ደግፈ እዚህ የሆነ ቦታ አደርሰዋለ ማለት ዘበት ነው። በሞተ ሁላ ሰብሰብ ሚዲያ ላይ ብትወራጭ፣ ዩትዩብ ላይ ብትወራጭ፣ አጀንዳ እየሰጠ ቀንና ማታ ብትውል ሰርቲፊኬት ማምለጥ አትችልም። ማለት ለስንት ለስንት ጌታ ትገዛል? ለስንት ሎ የምትሆነ እየተሯሯጡ ያሉት አንዳንዶች የግለሰብ ጸብ ሊሆን ይችላል። አንዳንዶቹ የግል ስልጣን ጥማት ሊሆን ይችላል። አንዳንዶች ካለማወቅ ሊሆን ይችላል። ኢሳይያስ አስቦ የነበረው ኦሮሞ ጅል ነው፣ ኦሮሞ ሞኝ ነው፣ እንደፈለኩ አሽከረክረዋለሁ የኔ ወንድም ኢሳይያስ ጠላት ያደረገው የኦሮሞን ሕዝብ ነው። ለኦሮሞ ብሔርተኛ ያለው ጥላቻ ለአብ ካለው ጥላቻ ጋር እኩል ነው። በነገር ሚዲያው በፈቃደኝነቱ ያ ሁሉ ሚዲያ ር ብሎ ሰላምን ሲያስተጋባ ምንድን ነው ያያየሁት? ህዝቡ የሰላም ናፍቆት አለው። የሰላም በቃ ጉጉት አለው። የሰላም ረሃብ አለው። ዲስፓይት ዋት በቃ የኢትዮጵያ የሀገራችን ጉዳይ ከፐርሰናል ጉዳይ ይበልጣል፣ የኢትዮጵያ ጉዳይ ከኔ አመለካከት ይበልጣል ብሎ በቃ ህዝቡ ምን ያህል ሰላምን እንደተራበ ምን ያህል ሰላምን እንደተጠማ ይሄ ሚዲያ ላይ የምናየው ለገንዘብ ነው ለጥቅም ነው ለምናምን ነው የሚባል እና ብይሚሉት ቶ ኢትዮጵያ እዛ ውጭ ያሉት እኮ ናቸው፣ ጦርነት ጠማቂዎች። ጦርነት እነሱ በቃ ህዝብ ሲዋጋ ነው ገንዘብ የሚሰሩ ህዝብ እያባሉ ነው ገንዘብ የሚሰሩ እያሉ የሚከሷቸው ሚዲያዎች በሙሉ በአንድ ድምፅ በአንድ ሀሳብ ለኢሳይያስ በኦቦ ሽመልስ በኦቦ ዳውድ በፕሮፌሰር መረራ መካከል ልዩነት የለም። ይሄ ነው እውነቱ። አይ የኦሮሞ እንትን ነው ብልጽግናን ያተኮረው ምናምን ነው እንድትልለት አይፈልግም። ኢንጂነር ይልቃል እንደውም ይቆጣል። እንዳይቆነጠጥህ እንዳይቆነጠጥህ። የቀድሞ ሲኒየር ባንድ አሉ ሌሎች ምን አገኙ ምንም አላገኘ። ክብራቸው ላባ ነው የሆኑት፣ የዶሮ ላባ ታቃላችሁ። የዶሮ ላባ ህይወት አይኖረውም። ከዋናው ከዶሮ ከተነጠለ ላባ ህይወት አለው። ዶሮ ላይ ስለተጣበቀ ነው ላባው፣ ከተነጠለ ግን ሟች ነው። ትግርኛ ከንቲት ነው የሚባለው፣ ከንቲት ነው የሚሆኑት። በቃ ሟች ማለት ነው፣ ይሞተ ማለት ነው። ኢሳያስ ጦርነት ያወጀው የኦሮሞ ህዝብ ላይ ነው ሌላ ላይ አይደለም ያወጀ። ጦርነት ይቁም ምናምን አገዛዝ ምናምን የሚሉ ሰዎች ነገ ከነጎዲያ ኢሳያስ ለሚለኩ ሰው ጦርነት ኢትዮጵያን እንደ አገር ተጠያቂ ሊያረጓት የተዘጋጁ ሰዎች ናት። የግብፅ ፕሮጀክት ነው የሚያስፈጽሙት። ኢትዮጵያ ትበልጣለች፣ ኢትዮጵያ ህዝብ ይበልጣል፣ ሰላም ይበልጣል፣ ጦርነት ክፉ ነው ብለው ለአገዛዙ ያላቸውን ጥላቸው፣ ለኢትዮጵያ ያላቸውን ፍቅር፣ ለሰላም ያላቸውን ጉጉት፣ ለጦርነት ያላቸውን ተቃውሞ በአንድ ድምፅ ያስተጋቡበት እሱ በጣም ያስደነቀ አስደናቂ ስራ ነው የሰራው። ይሄ የአብይ አህመድ አገዛዝን አስነክሶታል፣ አስደንግጦታል፣ አንቀጥቅጦታል፣ አርበድብዶታል። አብይ አህመድ አልጋ ሶስ ከብቶ ነበር የሚላሉ እና ወባ የተነሳበት መስሏቸው ብዙ ነገር ያርቦት ነበር። ግን ወባ ተነስቶበት ሳይሆን እንደ ብዙ ብዙ ለጦርነት የሚያስገቡ ብዙ ምክንያቶች አሉ። ብዙ በኢትዮጵያ ድንበር ውስጥ ያለው ሻቢያ መንግስት ለጦርነት በቂ ምክንያት ነው። የአየር ክልል አሁን እየከለከለ ነው፣ በቂ ምክንያት ነው። በኢትዮጵያ ውስጥ ጉዳይ ገብቶ እየፈተፈተ ነው፣ በቂ ምክንያት ነው። ሰው በቂ ምክንያቶች አሉ። ቀይዋ መብራት ልትበራ ልትነካ፣ አስራ አንደኛው ሰዓት ነው እዛው ልክ። ደግሞ ህወሓትን ሲያገለግል ቆይና ኢሳትን ሲያገለግል ይቆዩና ባልደራስ ምናምን ያ ዝተት የሆነ ሰውዬ ተመልከቱ። ኦህዴድ ህወሓት አገልጋይ፣ ከዛ ኢሳት ከዛ ባልደራስ ከባልደራስ የፋኖ ደጋፊ ክፋኑ ደጋፊ እንደገና ወደ ብልጽግና ከዛ ኦህዴድ አስገቡ እያል በር ማንኳኩ። እንደዚህ ይሄም የብልጽግና ንብረት መሆን ማለት ነው። ለሆድ መኖር ማለት እሱ ነው። የነገሪቱ ኢትዮጵያ የምትገነባው በሻቢያ ማቃብር ላይ ስሆ የኤርትራ መንግስትን መጣል የሚችሉ ኃይሎችን መደገፍ ያስፈልጋል። ሬሳ ግን አንተን ሬሳ ሊያደረግ ሲሄድ እሱ ሬሳ ሆኖ የተግባር እርምጃ ግን ያስፈልጋል። ከቃላት ያለፈ የተግባር እርምጃ ያስፈልጋል እያልኩ በተግባር እርምጃ የሚያስፈልገው በቀን ኢትዮጵያን የሚወዱ እሱ የቀለደባት ኢትዮጵያ፣ እሱ ያሾፈባት ኢትዮጵያ፣ እሱ የነገደባት ኢትዮጵያ፣ እሱ በደም ያጨማለቃት ኢትዮጵያ፣ አኬል ዳማ ያደረጋት ኢትዮጵያ ልጆቿ ሆ ብለው ተነስተው በአንድ ልብስ ስለጮሁ ትልቅ መደንገጥ፣ ትልቅ ግራ መጋባት ነው። እና ይሄ ገና ጅማሬው ነው። ገና ገና ገና ጅማሬው ነው እንጂ ገና በቃ የኢትዮጵያ ልጆች ተነስተዋል። ኢትዮጵያውያኖች ነቅተዋል። ማቀኔ ከኢትዮጵያ ማአት ሰው የደወለልኝ ማአት ሰው ሰው ከመጓጓቱ ከመደሰቱ፣ በቃ ኤክሳይትድ ከመሆኑ የተነሳ በቃ የደወለልኝ ኢቨን ሰላማዊ ሰልፍ ቢጠራ አዲስ አበባ እንወጣለን የሚል አይነት ሁሉ ቆራጥነትን መደፋፈርን ያመጣና ይሄ እንግዲህ ጅማሬው ነው። ገና ገና ገና ና አብረውት ያሉትን ለፍርድ እስከምናቀርባቸው ድረስ እኔ አውቀዋለሁ። በቃ የሻዕቢያን ጉዳይ አውቀዋለሁ። አታውቅም እንዳትል ሁሉንም አውቀዋለሁ። የሚጠምዱኝም ለዛ፣ የሚያሳድዱኝም ለዛ። ቢያንስ ዳንስን አቀይርም ተሴም ያየነውን ዘፈን ያየነውን ዜማ ያየነውን ዳንስ ደግሞ መንግስታት ወዳጅ ነው ማፍራት ያለባቸው፣ ህዝባቸውን ማቀራረብ ሲገባቸው ጠላቻ እየሰበኩ ህዝብ እንዳይገናኝ ከሆነ ግሩፕ ጋር ይጣሉና ከሆነ ግሩፕ ጀርባ ያለው ጭምር አብረው ነው የሚመቱት፣ አብረው ነው ሳንዱች የሚያደርጉት። እና ምድረ ኮልኮሌ ዋለ አይደል። ይሄ ማን ነው የሚባለው? የሃድያ ተወላጁ ማን፣ ጥቁሩ፣ ይሄ ጠይሙ ማን የሚባለው? አሜሪካ ይሁን ካናዳ የሚኖር ጁንታ ሲለው የነበረ ሰው፣ ይህ ታቆታላቸው ስሙ ረሳ። የሕወሓት የቀድሞ የፈረስ ስንትን አለ የእሱ ስም ነው ጥሩ እና እዛ ሄዶ ጁንታ ሲል ነበረ ማለት ነው። ይሄ በኋላ ምንድን ነው የጠረጠርኩት፣ እነዚህ የደብረ ጽዮን ልጆች አስመራ ሄዱት ለካ ይቀኑ ነበረ አል እነዚህ ሰዎች ለካ ይንጨረጨሩ ነበር ማለት። የኢሳት ልጆች ወደ ኢሳያስ አፈወርቂ ሲሄዱ፣ የኦኤምኤን ልጆች ወደ ኢሳያስ አፈወርቂ ሲሄዱ ውስጣቸው ብግን ይል ነበር ማለት ነው። ቅናት ነበረባቸው ማለት ነው። አንዱ የገባኝ እሱ ነው። ኢትዮጵያን ከግፋዊ አገዛዝ ነጻ እስከምናወጣ ድረስ ኢትዮጵያውያኖች ከመገደል ከመታረቅ ከመጨፍጨፍ ከመራ ከመደሄት ከመጎሳቆል እስኪያርፉ ድረስ ድረስ ይቀጥላል። አብይ አህመድ የሚመስለው አሁን እኛ የምናደርገው ትግል ለስልጣን ነው የሚመስለው። በቃ ከስልጣኑ ሌላ ነገር የሚያውቀው የለም እና አትግደሉኝ ብሎ ሰው ሲጮው ለስልጣን ነው የሚመስለው ግ ባዲ አሁን የዚህ ቁጭ የማደርገው ትግል ለስልጣን ነው የሚመስለው። አራት ኪሎ ለመግባት ፈልጌ ነው የሚመስለው እና ነፍስ ከመብል እንደሚበልጥ አያቅም። ነፍስ ከስልጣን እንደሚበልጥ አያቅም ና ትግሉ ይቀጥላል። ሌላ ደግሞ በጣም ብልጽግናን ርቤትቤትቤትቤትቤትቤትቤትቤትቤትብዙት ያደረገው በቃ አንጎልፋቶ አሉ አንዱ ሴሉ ሲነግሩ አንጎልፋቶን ያደረገኝ ሲሉ ሰምቻለሁና ከነዚህ የሻቢ አዳዲስ ድመቶች አንዳኛውን ጠርተው ወሰዱት እዛ አስመራ። ትንሽ ቆይቶ ፊቱን ዞሩ ዞሩ ሲያ ሲያደረግ አንዳንድ እቃዎች ይመለከታል። እነዛን እቃዎች ሲመለከት የእሱ ቤተሰብ እቃዎች ናቸው። የእሱ ቤተሰብ እቃዎችን ነው የወሰዱት። ይዘውት ሄደው አስመራ የቤተሰቦቹን እቃ አገኘ። እዛ ኮልኮሌዎቹን አገኘ። ከነሱ ቤት ከቤተሰቦቹ የሻቢያ ወታደሮች ይዘውት የሄዱትን ማለት ነው። መጨረሻ ላይ በርካታ ሰዎች እንክብካቤ አድርገው ሌሎች መጥተው ግን ልክ ካቢዬ ጋር ሲጠጉ ትላንት እንደዚህ አድርጎልናል ምናምን ሳይሉ በቃ ጥላቻ ብቻ እና ህዝብ እኮ እንደዚህ ነው፣ ቤት እኮ እንደዚህ ነው፣ ምናምን እኮ እንደዚህ ነው፣ ቴሌፎን እኮ የለም። እና ይሄን መልካም መልካሙን አይደለም ሲያሳዩ ነበረው። ምድረ ሙጀሊያ እዛ ሄዶ አሁን ሚዲያ ላይ መጥቶ ስታሊን እኳ አስመራ ሄደ ሲል እሱ ራሱ የማያውቀው በትግርኛ ኮሚኒኬት ማድረግ በአማርኛ ና አስተርጉም ልኝ ያለ እንትን የሚያደርገው እኔ አስተርጓሚ አያስፈልገኝ፣ የባህል ልዩነት የለኝ፣ የቋንቋ ልዩነት የለኝ፣ የመልክ ልዩነት የለኝ። በብዙ መልክ ማለት ነው ይሄ ይሄ ህሊና ያቆስልን ህሊና ሀም ሚል እዛው ይሄ ልጅ ገመድ ገዝቶ ነበረ መንጠልጠል የነበረበት አስመራ ላይ የነበሩ ለየት ያለ ጫማ ያደረጉት ይህ የትግራይ ልጆችን ገለው ከሞተ ሰው ላይ ጫማ አውልቀው ያደረጉት ጫማ ነው። ከዚህ በላይ ሞት አለ። እኔ ከምሬ ነው የምናገረው። ፖለቲካ አይደለም ማውራው። ይሄን አንጎልፋቶ ምን እንደሆነ ባይገባኝ የሚመስለኝ በቃ ጌት ክሬዚ ጌት ኩኩ ይመስለኛል። አንጎልፋቶ ያለሱ ብልጽግና አንጎልፋቶ ያደረገው ደግሞ አቦይ ስብሐት መምጣታቸው እና አብይ እኮ በኢትዮጵያ ስም ነው፣ በኢትዮጵያ ስም ነው ያንን ሁሉ በደል ያደረሱባቸው። ኢትዮጵያን እናደላለን፣ ኢትዮጵያ ተደፈረች፣ ኢትዮጵያ ሞተች እያለ ያጭር ባሪ ለኢትዮጵያ ስም ዋጋ የከፈሉትን እሱ ከማንም በላይ ኢትዮጵያዊ ሆኖ ማለት ነው፣ ሌባው አብይ አህመድ ከእውነተኛ ኢትዮጵያኖቹ በላይ እሱ ኢትዮጵያዊ ሆኖ የኢትዮጵያ ተቆርቋሪ ሆኖ በኢትዮጵያ ስም ነው የሰራውን ግፍ ሁሉ የሰራው። አብይ አህመድ ኢትዮጵያን ከብዙዎቻችን ህይወት ለመግደል ፈልጎ ነበር፣ አልተሳካለትም። በተለይ ሰሜኖች የሰሜን ልጆች ኢትዮጵያን እንዲጠሉ ሆነ ብሎ በኢትዮጵያ ስም ብዙ ግብ ሰርቷል አብይ አህመድ። ሆነ ብሎ ቢኮዝ ሰሜኑ ለኢትዮጵያ ልዩ ፍቅር ነው ያለው። እነዚህ ሰዎች የካዱት የትግራይን ህዝብ ነው። ከጀርባው የገዘገዙት የትግራይን ህዝብ ነው። የኤርትራ ጋዜጠኛ ሰናይን አፍርባችኋል ብሎ ነው የወጣው። ሰናይ ከእናንተ ጋር ቆሞ ሲያለቅስ የነበረ ኤርትራዊ የሆነው የገዘገዛችሁት እሱን አይደለም? ገዝግዛችሁ አንገቱን ያስደፋችሁት ወንጀሉ እንዲደበቅ ያደረጋችሁት እናንተ ናችሁ። ፖለቲካ፣ ተራ ፖለቲካ፣ ሸቀጥ ነው ይሄ። እሱ ወደ አፉ በሚልበት ጊዜ ተራ ሸቀጥ ማለት ነው። ተራ ሸቀጥ ነው። ህዝብ ግን እንደዚህ አታጭበረብረው። እንዲህ ብሎ በሚፎክርበት ስንትን ምን ምን ምን ይጠቀማል? ለኢትዮጵያ ህዝብ ምን ይጠቅማል? የአንድ ሀገር ጠቅላይ ሚኒስትር ሆኖ ጥላቻ እየነዛ ማለት ነው። ከጎንደር ጋር ማላየት ሜሬጅ ጭምር በሜሬጅ ጭምር እኮ ነው። እኔ መጠገን ካለብኝ እኔ እጠግነዋለሁ። ገለ ገለ ታረቁ እያለ ኢቢኤስ የሆነ ፊልም አይቻሉ ኢቢኤስ የሆነ የተጣሉ ሰዎች አይቻሉ ነው ታረቁ ብሎ ያስታርቃል። በግድ ያጣላል ደግሞ። በዚህ ወቅት በተዳለም ኮን የሚገባው እኮ በግንኙነትም ጭምር እኮ ነው በህዝብ ለህዝብ ግንኙነትም ጭምር እኮ የሚገባው እኮ ይሄ ነው። ወር ነው ብለናል፣ አይደረግም ብለናል። ከዚህ በኋላ ዱሃፍ ኤኒ ሞራል ሰው መታ ኤርሚያስ ምናምን እንደዚህ ምናምን ብትል

ያንን አታችመንት ለመቁረጥ ያን ኢትዮጵያዊነትን ለመግደል ኢትዮጵያ ብለን የምንወዳትን ነገር እንድናፍርባት እንድንጠላት ለማድረግ በኢትዮጵያ ስም ብዙ ግብ ሰርቷል። ፐርፐስፉሊ ካልኩሌት በሆነ ወይ ግን አልተሳካለትም። ኢትዮጵያንና ሰሜናዎችን ለማጣላት የሰሩትና ብዬ ዓመት አለመሳካቱን ሲያዩ አንቀጠቀጠቸው በጣም በጣም ደግሞ ያስደነገጣቸው በጣም ያንቀጠቀጣቸው የበተንበታቸው ግራ ያጋባቸው፣ አቤት ልደቱ ልደቱ በእውነት ነው ተጫወተባቸው። በ በአይምሯቸው ነው ጢባ ጢቤ። ከአሁን በፊት አጌታቸው ረዳን አብይ አህመድ ጢባ ጢቤ ተጫወተበት፣ ይኸው ነበር በስማኑል ከመንፈስ ቅዱስ። ልደቱማ በ ኳስ ነው የተጫወተባቸው። ምን አይነት ፖለቲካ ነው ይሄ እንዴ? ትልልቅ ፖለቲከኛን እንትሉ የለ እንዴ? የሞራል ጥያቄ የለም እንዴ? ስለ ሞራልም እናውቃለን እኮ ኤቲክስ እኮ ተምረናል። አንዳንዴም ሎጂካሊ አስቡ። በዛ ልታሸማቀቅ አትሞክር። ቀይ መብራት የሚበራበት ሰዓት ላይ ደርሰናል። የቀይ መብራቷን ለመንካት አስራ አንደኛው ሰዓት ላይ ነው የመረሰው የመረሰው ነው። የትም ስትሄድ የመረሰው ይከበራል። የመረሰው አላዋጭ የሆነ አጭበርባሪ የሆነ ብቻ ነው የሚጠላው። እና በዚህ ደረጃ ላይ ህዝብ ዘንድ ጥላቻ ነዛለው። ይህን ነው የሰበርነው። አንደኛ ነገር የሰበርነው እሱ ነው። አማራ ፋኖ ምንምታው እያለን ነው፣ ምን እናድርግ ብሎ ያመጣው በአጭር ጊዜ ነው። መጨረሻ ትንሽ ቆየና አሰብ ወደሚለው ነው ሄዱት፣ ወዲያውን ሄዱት። አዲስ አበባ ያለው ተርቡለንስ፣ አዲስ አበባ ያለው የዶክተሮች ጥያቄ፣ አዲስ አበባ ያለው ብዙ አይነት መልክ ብዙ የሆነ ችግር እሱን ዳይቨርት ለማድረግ የኢትዮጵያ ህዝብ አጋጣሚ ሆኖ ደግሞ ይነሳልኛል ብሎ ያሰበው የአማራ ህዝብ አለ። የአማራ ኤሊት አሰብ አሰብ ሚለው ይነሳልኛል ሲባል ጸጥ አለ። ጉዳ ያለዋ በድሮን እየተቀጠቀጠ የአማራ ህዝብ ስለ አሰብ ሊያነሳለ ትፈልጋለ። የኤርትራ መንግስት የኢትዮጵያን አየር መንገድ የአየር ክልል እንዳይጠቀም ከልክሏል። ይሄ በጣም በጣም አደገኛ ዜና ነው። በነገራችን ይሄ የቀይዋ መብራት የመጨረሻዋ ሰዓት ማለት ነው። ዲና ሙፍቲ ኢትዮጵያ መንግስትን ወክሎ መልስ ሰጠ፣ የምናምን መልስ ሰጠ። በቃ እንዴት እንደጨነቃቸው ማለት ሰው ለጨነቀው አካል እንዲተነፍስ ማድረግ የለብም። ለሬሳ ለሬሳ መልስ የሚሰጥ ሬሳ ለሬሳ መልስ አይሰጥ። ብልጽግና በቃ እንዲህ የተሽከረከረበት ያልጭንቅላታቸው ዘመነ ካሴ አቤት ድምፁ ማስፈራቱ፣ አቤት ግርማ ሞገሱ፣ አቤት የቋንቋው ማማር፣ የንግግሩ መጽዳት እንዲ እንዲ እንዲ ይሁን ነጎድጓድ። ዘመነ ካሴ ከዛ ከበረሃው ልክ የሆነ በቃ ያንበሳ ደቦ እማም ብሎ ያንበሳ ነው የሚመስለው። ዘመነ ካሴ መጥቶ በዛ ሰውነቱ በቃ ያንን አለባበስ ለብሶ በድምፁ ማስፈረድ፣ የፊቱ በቃ ግርማ ሞገሱ፣ የቃላቱ ያነጋገሩ፣ የሀሳቡ ጥራት በቃ ምን ብልፅግና፣ ምን ውስጥ ይግባ። እንዳልኳቸው አብይ አህመድ ወባ የተነሳበት ነው የመሰላቸው፣ ብርድ ልብስ ሲደርቡበት ምን ሲደርቡበት ምን ሲደርቡበት